በያዝነው በ2018 አዲስ ዓመት ጀምሮ ኢትዮጵያ ለበርካቶች መነጋገሪያ የሆኑ የሀገሪቷን የማንሰራራት ዘመን ጅማሮ ያስረገጡ ተግባራትን ፈጽማለች። የታላቁ ሕዳሴ ግድብ ምረቃን ጨምሮ የተፈጥሮ ጋዝ ምርት ጅማሮ፣ ደግሞ የኒኩሌየር ኃይል ከሩሲያ ጋር ያደረገችው ስምምነት አፍሪካውያንን ብዙ ያስባለ ጉዳይ ሆኖ አልፏል። የበርካታ ሚዲያዎች ትኩረትም ሆነው የቆዩ ናቸው። ብዙ ጽፈውበታል፣ ተናግረውበታል፣ አሳይተውበታልም። እነዚህን የኢትዮጵያ ፕሮጀክቶች ላይ ትኩረት አድርገው ሽፋን ከሰጡ ሚዲያዎች መካከል ስጅቴን አፍሪካ በግንባር ቀደምትነት ይጠቀሳል። በዘገባውም ኢትዮጵያ በታላቁ የሕዳሴ ግድብ ስኬት ማስመዝገቧን በማንሳት ይህ ስኬቷ የኃይል ፍላጎቷን በራሷ አቅም ለማሟላት የሄደችበትን ርቀት ያሳያል ብሏል። የተገነባው በውጭ ሀገራት ብድር አይደለም። ከዛ ይልቅ የሀገርን ህልም እውን ለማድረግ ሲባል መላው ኢትዮጵያውያን ከኪሳቸው ሰው ቦንድ በመግዛት ጭምር ለስኬት የበቃ ግድብ ነው። ስለ ግድቡ ስፋትና ግዝፈት እንዲሁም ጥራት በማንሳት በዘገባው ሽፋን የሰጠም ሲሆን ኢትዮጵያውያን በራሳቸው አቅምና ችሎታ ለዚህ መብቃቱን ያትታል። ግድቡ በጋራ የመልማት ፍላጎትን የሚያረጋግጥ እንደሆንም ያነሳል። ኢጅፕትን ሱዳን ፊር ዳምኩል ፌክት ሪ ግብጽና ሱዳን የውሃ መጠኑ ይቀንሳል የሚል ስጋት፣ ጭንቀት ቢኖራቸውም ግድቡ ለቀጣናው ተባብሮ ለማደግና ለጋራ ብልጽግና እድል የሚፈጥሩ ነው። ካታሊስት ፎር ኮኦፕሬሽን ኤንድ ሼርድ ፕሮስፐሪቲ የኢትዮጵያን የኢኮኖሚ እድገት ለማፋጠን የግድቡ የኃይል ምንጭ ለጎረቤት ሀገራትም ጭምር የሚተርፍ መሆኑን በማንሳት ግድቡ ለጋራ ልማትና እድገት ያለው ሚናም የጎላ መሆኑን አንስቶበታል ከኃይል ምንጭነት ባለፈ ችግርን በራስ አቅም የመፍታት በራስ የመተማመንና የሀገር ኩራት መገለጫ መሆኑን ለአፍሪካ የጋራ ኃይል አቅርቦትም ወሳኝ እንደሆነም አመላክቶበታል ከ6000 ሜጋዋት በላይ ኃይል ማመንጨት የሚችለው ታላቁ የኢትዮጵያ ህዳሴ ግድብ ለጎረቤት ሀገራትም የሚተርፍ ነው። ይህ ለሀገር ክብርና ኩራት ነው። ኢትዮጵያ የኃይል አማራጮችን ለመጠቀም ባላት ፍላጎት ከሩሲያ ጋር ስምምነት መድረሷን በማንሳት ከዘገቡ ሚዲያዎች መካከል ደግሞ የናይጄሪያው ቻነል ቴሌቪዥን ሌላኛው ነው። ኢትዮጵያ የኒውክሌር ኃይል ለመገንባት አቅዳ እየሰራች ነው። ይህንንም ወደ ተግባር ለማውረድ ከሩሲያ ጋር የትብብር ስምምነት ነት ፈጽማለች። በኢትዮጵያ የተጀመሩ ሜጋ ፕሮጀክቶች የሀገሪቱን ኢኮኖሚያዊ እድገት የማይቀርና እርግጥ መሆኑን በማሳየነት በማንሳት ያስነበበው ደግሞ ዚህ አፍሪካን ሚረር ነው። ሂደቱ ከኢትዮጵያ የመልማት ፍላጎት ባለፈ ለመላው አፍሪካውያን ኩራትና ተስፋ መሆኑን በማመላከት ሪፖርቱ ኢትዮጵያ የይቻላልን ኃይል በተግባር አሳይታለች ሲል ያጠናቀቃል። ኢትዮጵያ ይህንን የመሰረተ ልማት አብዮት ስትጀምር ከእርዳታ ተቀባይነት ራስን ወደ መቻልና ወደ ኒውክሌር ቴክኖሎጂ መሻት አቪሽን ማዕከልነት በመሸጋገር አህጉራዊ ሚናዋን ለማሻሻል በዝግጅት ላይ መሆኗን የሚያሳይ መሆኑንም አጋርቷል። የዚህ የ30 ቢሊዮን ዶላር ውጥን ፕሮጀክቶች የኢትዮጵያን እድገት ጉዞ ብቻ ሳይሆን ለአፍሪካ ስር ነቀል ለውጥም አዲስ ሞዴል መመስረት ያስችላል። በአገራዊ የላቀ አፈጻጸም ለአህጉራዊ መሪነት የሚያዳርሳት የቁርጠኝነት ውጤት ነውም ሲል ጽሑፉን አጠናቋል። መሰረቱን በሰሜን አፍሪካ ሀገራት ያደረገው ዘኖርዝ አፍሪካን ፖስት የተሰኘው ድህረ ገጽ ደግሞ ኢትዮጵያ በሜጋ ፕሮጀክቶች ኒኩሌየር ኃይል ማመንጫና በ30 ቢሊዮን ዶላር የልማት ጉዞዋ ቁርጠኛ ሆናለች የሚል ርዕስ ሰጥቶ ባስነበበው ጽሑፉ የሀገሪቱን የልማት እድገት ሽፋን የሰጠ ሲሆን ለአፍሪካ ኩራትና በራስ የመተማመን ምንጭ ሆኖ የመጣ መሆኑን አንስቷል። እያካሄደችው ላለችው ግዙፍ የኢኮኖሚ ግንባታ ጉዞ አመላካች መሆናቸውን በማንሳት ሚዲያዎቹ እነዚህ ትላልቅ ፕሮጀክቶች የኢትዮጵያውያንን ኑሮ መሻሻልና እድገት የሚኖራቸው አበርግቶ እንዳለ ሆኖ ለመላው አፍሪካም የኩራት ምንጭ መሆን መቻላቸውን በአትኩሮት አንስተዋል። ሌላኛው ያልዘነጉት ጉዳይ ደግሞ ለሌሎችም አፍሪካውያን መነሳሳትን በመፍጠር ረገድ ያለው ትርጉም ጉልህ መሆኑን ነው። በኢትዮጵያ የኒኩሌር ኃይል ልማትን ጨምሮ የተገነቡና እየተገነቡ ያሉ ሜጋ ፕሮጀክቶች በአፍሪካ ግንባር ቀደም ለሚያደርጋት የመሰረተ ልማት እድገት የሰጠችውን ትኩረትም ያሳያሉ።